ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳቸው የሮሃ ቲቪ ተከታታዮች የሚያዝያ 22 ቀን 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። አላማችንን ሳናሳካ የምትባክን አንዲትም ደቂቃ የለችም ሲል የፋኖ አመራሩ ለኮማንዶቹ ጥሪ አቅርበዋል። ብልጽግና በተለያዩ አካባቢዎች የድሮን አሰሳ እያደረገ ነው። የጦር ግንባር መረጃዎችን ይዘናል። የከፍተኛ ፍርድ ቤት ዳኞች ስዩም ተሾመ በተባለው ግለሰብ ምክንያት ስራቸውን ሊያቆሙ እንደሚችሉ ገልጸዋል፣ እና አቶ ዮሐንስ ጥያቄያቸውን አቅርበዋል። እነ ሽመልስ አብዲሳ የወረዳና የቀበሌ አመራሮችን ለስልጠና በሚል ወደ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 ዓላማችንን ሳናሳካ የምትባክን አንዲትም ደቂቃ የለችም ሲል የፋኑ አመራሩ ለኮማንዶዎቹ ጥሪ አቀረበ። የአማራ ፋኑ በጎጃም የአደረጃጀት ዘርፍ ኃላፊ ፋኑ እሸቱ ጌትነት በአባ ኮስተር ብርጌድ የፋኑ ኮማንዶች ምርቃት ላይ ባስተላለፈው መልእክት፣ ዚ የማይገድበው ትውልድና ማንነት እየገነባን ነው ብለዋል። እንዲሁም አገዛዙ እንደሚለው እኛ ሽፍታዎች ሆነንና የነዋይ ፍቅር ይዞን ጫካ የወጣን ሳይሆን ህዝባችንን ለማሻገር እና ህዝባችንን የስልጣን ባለቤት ለማድረግ የምንታገልንን ሲል ገልጿል። የፋኑ አመራሮች ሀብትና ንብረታቸውን ጥለው የወጡ ለዓላማቸው ለመሞት የተዘጋጁ ናቸውም ሲል ገልጿል። ለተመራቂ ኮማንዶዎች ለብርጌዱ አባላትና አመራሮች ባስተላለፈው መልእክት ደግሞ አንዲትም የመትባክን ደቂቃ የለችም፣ ሁሌም ለዓላማቸው ዝግጁ ሁኑ ብሏልም። እሱ የምንሰራው ግንባታ ከነበረው ስርዓታዊ መዋቅር በእጅጉ የራቀ አዛፍር ፍርስራሽ ላይ አይደለም፣ የምንተክለው አዲስ ማንነት ላይ ነው። እሱን አርቀን ቀብረን ነው የምንተክለው። ለዛ ማሳያዎች የክፍለ ጦር የብርጌድ መዋቅሮቻችን ማየት ትችላላችሁ። እሱን አርቀን ቀብረን አዲስ ማንነት ላይ ስንል ወንዝ የማይጋርደውም ዛፍ የማይተግነው አዲስ ስሪት ወረዳ፣ ዞን፣ ቀበሌ፣ ክልል ምን ምን ምን የሚባል ማሳያ ሞጣን ከምን ጋር ነው ያወዳጀ ነው ክፍለ ጦር ስመሰርት? ስመሰረት ከምዕራብ ጎጃሙ ደጋዳሞት ጋር ሰከላን ከምን ካዊ ዘወኑ ዳንግላ ጋር፣ ሌሎች የዳንግላ ከተሞችን ከጃዊ ጋር ወረዳ ይሄ ይሄ ሳቤ ነባር ሳቢዎች በሙሉ ርቀው ነው የሚቀብሩት ከትውልዱ አምሮ አዲስ ከዚህ በላይ ከዛፍ በላይ ከወንዝ በላይ የሆነ ሰውነትን መሰረት ያደረገ ማህበረሰባዊ ግንባታ ነው የምንገነባው። ትውልዱን በዚህ የተቃኘ ነው የምትገነቡት። ትውልድ አማራ ያ ስነልቦናዊ ስሪት ያ ነባር ስርዓቱ አርቆ የቀበረው ቆፍሮ የቀበረው ማህበረሰባዊ ስሪት ያ ድንቅ ወግና ባህል ተቀብሮ ወጦ ሰርጾ ነው እንደገና እሱን እየገነባን ያለ። ወደ ነባር ወደዛ የሞራል ልዕልናችን አማራነትን ወደዛ ከፍታ እንሰቅለዋለን ስንል እሱ ነው ስርዓቱ ምንድ ነው የሚለው፣ እነዚህ ሽፍቶች እነዚህ ምናምን ቴዎች በኢኮኖሚ የደህዩ በምናምን ያሉ እውቀት ያጠራቸው ምናምን ነው የሚለ። እንደምታየውት ሽፍቶች ሁነን አይደለም ኃይል ምንገነባው? ሽፍትነት የአባቶቻችን ወግና ባህል እሴት ቢሆንም እንኳ እኛ ግን የህዝባችን የህልውና በዘላቂነት ይረጋገጥ ዘንድ ስልጣን መያዝ አለብን ብለን አለመን የተነሳ ለዛ የሚሆን ኃይል እየገነባን ያለን ሰዎች ነን። የኢኮኖሚ ጦት የንዋይ ጥኑሮብን አይደለም። ይኸው ከምክትል ሰብሳቢያችሁ ቤቱን ምኑን ምኑን ሁለት ቤት እያለው ሌላ መኪናውን ደግሞ እናንተን የሚጭንበትን አድርጎ ነው የዛሬ ሁለት ዓመት የወጣው። እንዲህ ከነዋይ ፍጹም ራሳቸውን የገሩ ከግል ፍላጎት የተሻገሩ ሰዎች ናቸው ያሉት። እውቀት አጥሮን ደንቆሮች ሆነን አይደለም ከአረበኛ ዘመነ ካሴ እስከታችን ድረስ ያለንን የሞራልን እና ጠንቅቅ አድርገው ያውቃሉ። ስለዚህ ምንድነው መሰረታዊ ጉዳያችን? ያ የመከራችን ምንጭ የሆነው ስርዓት ተነቅሎ ለስነ ፍጥረቱ ሁሉ የሚበጅ ስርዓት መኖር አለበት ነው ጉዳይ። እኛን ጨምሮ ያሉት መሪዎች ከአረበኛ ዘማነ ካሴ እስከ ሌሎች ስርዓት ፈጻሚዎች ድረስ አብዛኛውን ጊዜ ስትራቴጂካሊ ከሰራ ካስቀመጥነው እቅድ በላይ ስርዓቱ የሚጭረው እሳት አለ። እሱን እሳት ማጥፋት ላይ ስለምንውል ሁሉ ጊዜ ክትትሎች ሊያንሱ ይችላሉ። እናንተው ናችሁ አሁን ዘመን። ወይም ደግሞ እንዳሳምነው ጽጌ አንዳንዴ ብልግናዎች ሲታዩ ሃይ ብሎ የሚቆረቁም ሰው ላይ ይኖር ይችላል። እናንተው ናችሁ አሁን፣ እናንተው እነሱ ናችሁ፣ እናንተው ጀኔራሎች ናችሁ። ሁልጊዜ የሚባለው አቁሱ ነው። ራሳችሁን ጠብቁ። እናንተ በተለይ አሁን ሰልጣኞች፣ አሁን አመራሮች ከዚህ ሰዓት ከዚህች ዕለት ጀምሮ ይዋዝላችሁ የሆኛ እየተነጋገረ ነው። የተሸከማችሁት ጉዳይ እጃችሁ ላይ ያለው አላማ የገዘፈ ነው ያለብን የሰው ጥረት ነው። ያለብን የመሪ ጥረት ነው። የመሪ እዳ ነው። ሌሎች ነገሮች ናቸው። ያሉብን ጉዳዮች ብዙ ናቸው እና ራሳችሁን መጠበቅ ያስፈልግ ሙሽሮች ናቸው። የአማራ ህዝብና የፈጣሪ ሙሽሮች። ሙሽራ ታውቃላችሁ እንዴት እንደሚጠበቅ ሰርጓ እስኪ ደርስ ድረስ በደንብ ነው የምትጠበቀው ሙሽራ። ይህ በአማራ ወግና ባህል እንቅፋት እንዳይመታ እንከኑ ይበዛበታል እና እናንተ ሙሽሮች ናችሁ ሙሽኖች ናችሁ ሲባል እዚህ በኋላ አዋዋላችሁ ውሉ አዳራችሁ እያንዳንዱ ውቀ እያንዳንዱ ሳምንታችሁ በተቆጠረ ግብ ነው መሆን መቻል ያለበት። የዋዛ የምትባክል አንዲት ተቂቃ እንኳ የለችም። አንዲትም ሽረፍራፊ ሰዓት እችን የምታክል ደቃቃ በዚሁ በጎጃም ቀጠና የአገዛዙ 73ኛ ክፍለ ጦር ከፍተኛ ቁጥር ያለው ኃይሉን በመጠቀም በቡሬዳሞት ቀጠና ውጊያ መክፈቱ ተሰምቷል። የቡሬ ዳሞት ብርጌድ አምስት ሻለቆችን በዚህ ውጊያ እየተሳተፉ ሲሆን ውጊያውም ከባድ እንደሆነ የአካባቢው የሮሃ ምንጮች ገልጸውልናል። በሌላ በኩል የኦሮሞ ተወላጅ የመከላከያ ጋንታ መሪ በዛሬው ዕለት ሁለት ጥቁር ክላሽና 168 ፍሬ ጥይት እንዲሁም ሶስት ትርፍ ካዝና በመያዝ በስናረቡ ገበያ ንጉሥ ተክለ ሃይማኖት ብርጌድን ተቀላቅሏል። እንዲሁም የብልጽግናው አገዛዝ ዛሬ ሌሊቱን ጀምሮ በደብረ ብርሃንና ዙሪያውን የድሮን ቅኝት ሲያደርግ አድሯል በተጉለት አንኮበር፣ ደብረ ብርሃን ዙሪያ፣ ቡልጋይፋት፣ መርሃቤቴ፣ መንዝና በሌሎች የሰሜን ሸዋ አካባቢዎች የንጹሐን ጥቃት ሊኖር ስለሚችል ህዝቡ ጥንቃቄ እንዲያደርግም ጥሪ አስተላልፏል። ይህ በእንዲህ እንዳለ የመንግስት ወታደሮች በወሎ ወግዲ ቀጠና በፈጸሙት የከባድ መሳሪያ ድብደባ አንዲት እናት በአሰቃቂ ሁኔታ መገደሏ ተሰምቷል። የአገዛዝ ወታደሮች በደቡብ ወሎ ዞን ወግዲ ወረዳ ልዩ ስሙ ዘሞድ በተባለ አካባቢ ላይ በፈጸሙት የከባድ መሳሪያ ድብደባ አንዲት እናት በአሰቃቂ ሁኔታ ስትገደል በርካታ ሀብት ንብረት መውደሙም ተገልጿል። ጥቃቱን የፈጸመው በሰሜን ምስራቅ እዝ ምክር በብርጋዴር ጀነራል ዘውዱ ሰጣርጌ የሚመራው 801ኛ ኮር ሲሆን ከወደ ፋኖ የተሰነዘረበትን ጥቃት መቋቋም ባለመቻሉ በንጹሐኖች ላይ የቂም በቀል እርምጃ ወስዷል ነው የተባለው። በዚሁ ቀጠና ባለፉት ቀናት በተደረገው ውጊያ ከፍተኛ አዋጊን ያጣው ስምንት መቶ አንደኛ ኮር የፈጸመው የቂም በቀል እርምጃ መሆኑን የገለጹት የአካባቢው ነዋሪዎች በዚህም ወታደሩ ጸረ ህዝብና ጸረ ሰላም መሆኑን በግልጽ አሳይቶናል ብለዋል። ከከባድ መሳሪያ ጥቃቱ አንዲት እናት በአሰቃቂ ሁኔታ የተገደለች ሲሆን የሟች አስከሬን ቁርጥራጭ አካል ተለቅሞ ከተነሳ በኋላ ስርዓተ ቀብሩ መፈጸም መፈጸሙን የደረሰ መረጃ ያመለክታል። በተጨማሪም በኮሩ ስር ኮሎኔል ምስጋናው የተባለ አንድ ከፍተኛ አዛዥ የቆሰለ ሲሆን ለህክምና ወደ ከፍተኛ ሆስፒታል በኢትዮጵያ አየር መንገድ በኩል መወሰዱን የተነገረው በዚህ ልክ ከባድ የሆነ የሰብአዊና ቁሳዊ ኪሳራን ያስተናገደው 81ኛ ኮር ድሮንን ጨምሮ ሌሎች ከባድ መሳሪያዎችን በመጠቀም በቀጠናው በንጹሐኖች ላይ ጭፍጨፋ እየፈጸመ መሆኑ ታውቋል። በሌላ ዜና ደግሞ በሺህ አለቃ ዳንኤል አሰፋ መሥዋዕትነት ዙሪያ መግለጫ ያወጣው የአማራ ፋኖ አንድነት በጎንደር አጼ ፋሲል ክፍለ ጦር አባላቱና አመራሮቹ ጥልቅ ሀዘን እንደተሰማ ቸው ገልጸዋል። መግለጫው አክሎም ትግላችን በዘመቻ ዳንኤል አሰፋ ዳግም የሚቀጣጠልና መላው የጎንደር ቀጠናን ከጠላት ነፃ የሚያደርግ መሆኑን እንገልጻለን ሲል ዘመቻ ማወጁን አሳውቋል። የከፍተኛ ፍርድ ቤት ዳኞች ስዩም ተሾመ በተባለው ግለሰብ ምክንያት ስራቸውን ሊያቆሙ እንደሚችሉ ገለጹ። ስዩም ተሾመ የተባለው አክቲቪስት የአቶ ዮሐንስ ቧያሌው እና የአቶ ክርስቲያን ታደለን የክስ ሂደት አስመልክቶ በችሎቱ ላይ አሉታዊ ተጽዕኖ እየፈጠረ ነው በሚል ፍርድ ቤቱ ግለሰቡን ስነ ስርዓት እንዲያስይዘው መጠየቃቸውን በሚመለከት መዘገባችን ይታወሳል። ጉዳዩን እየተመለከተው የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ የሽብር ወንጀል ችሎት አክቲቪስቱ ቀርቦ መልስ እንዲሰጥ ለፌዴራል ፖሊስ ትእዛዝ ሰጥቶ ነበር። ይሁን እንጂ ስዩም ተሾመ የተባለው ግለሰብ በዛሬው ዕለት ለሶስተኛ ጊዜ የ ፌዴራል ፖሊስ ግለሰቡን አላገኘሁትም በሚል ምላሽ ሰጥቷል። የችሎቱ ዳኞች በበኩላቸው የፌዴራል ፖሊስ ግለሰቡን ለደህንነቱ ሲባል እጀባ እያደረገለት እንደሆነ ይታወቃል፣ ነገር ግን ፍርድ ቤቱ እንዲያቀርበው ትእዛዝ ሲደርሰው አላገኘሁትም የሚል ምላሽ መስጠቱ በፍትህ ስርዓቱ ላይ ያለውን ንቀት የሚያሳይ ነው ብለዋል። አክለውም ግለሰቡ መሀል አዲስ አበባ ተቀምጦ የፍርድ ቤቶችን ዳኞች ስም ሲያጎድፍ እየዋለ ነው፣ ከችሎቱ አቅም በላይ ሆኗል። ስለዚህም የፍርድ ቤቱ የበላይ አመራሮች ጉዳዩን ለማስቆም አለመሞከራቸው ያሳዝናል ብለው በትላንቱ ችሎት ተናግረዋል። አሁንም ግለሰቡ በፖሊስ ተይዞ ካልቀረበ እና የዳኞችን ስም የሚያጎድፍ ከሆነ ስራችንን ለማቆም እንገደዳለን ሲሉ ተናግረዋል። አቤቱታውን ያቀረቡት አቶ ዮሐንስ ባያሌው በበኩላቸው የአቃቢ ህግ ምስክሮች ለደህንነታቸው ሲባል የስም ዝርዝራቸው እንዳይደርሰን ተከልክለን እያለ በአቃቢ ህግ አቶ የውሲ አዳበጅ በኩል ለአቶ ስዩም ተሾመ ተሰጥቶት በማህበራዊ ሚዲያ ማን እንደሚመሰክርብን ነግሮናል። ፍርድ ቤቱ የሚቀጣንንም ቅጣት ከወዲሁ ግለሰቡ እየነገረን ነው። እኛ በህግ ቁጥጥር ስር እያለን ይሄ ሁሉ ዘመቻ ሲፈጸምብን ፍርድ ቤቱ ለምን ማስቆም አልቻለም? ሲሉ አቤት ብለዋል። ችሎቱ በበኩሉ አሁን ጉዳዩ ከእናንተ ወጥቶ የፍርድ ቤት ጉዳይ ሆኗል። ከዚህ ችሎትም አልፎ አጠቃላይ የፍትህ ስርዓቱን የሚመለከት እየሆነ ነው። ለፌዴራል ፖሊስ ደጋግመን መጻፋችንን ታውቃላችሁ። ማቅረብ የሚቻለው ፖሊስ ነው። ፖሊስ የፍርድ ቤቱን ትዕዛዝ ካልፈጸመ የፍትህ ስርዓቱ ጥያቄ ውስጥ እንዳለ ይጠቁሟል። ለጊዜው ይሄ ችሎት ማለት የሚችለው ይህንን ብቻ ነው ሲሉ ዳኞች በምሬት ተናግረዋል። የፌዴራል ፖሊስ ለአራተኛ ጊዜ ስዩም ተሾመን አስገድዶ ፍርድ ቤት እንዲያቀርብ ችሎቱ ለሚያዝያ 30 ቀን 2017 ዓ ም ተለዋጭ ቀጠሮ ሰጥቷል። እነ ሽመልስ አብዲሳ የወረዳና የቀበሌ አመራሮችን ለስልጠና በሚል ወደ ወታደራዊ ካምፕ ሊያስገቡ ነው። በኦሮሚያ ክልል የወረዳና የቀበሌ የመንግስት መዋቅር አመራሮች ከመጪው ሐሙስ ጀምሮ ለአርባ ቀናት የመሰረታዊ ውትድርናና ፖለቲካ ስልጠና ሊወስዱ እንደሆነ ሰምቻለሁ ስትል ዋዜማ ራዲዮ ዘግባለች። ስልጠናውን የሚወስዱ አመራሮች የወረዳውና ቀበሌ ዋና አስተዳዳሪዎችና የሰላምና ጸጥታ ዘርፍ ኃላፊዎች መሆናቸውን ዘገባ አመላክቷል። ለአርባ ቀናት ይቆያል የተባለው ስልጠና የሚሰጠው በአዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ውስጥ መሆኑንም ምንጮች አስረድተዋል። ጠናው አላማ በሁለቱ የመንግስት መዋቅሮች ውስጥ የሚሰሩ አመራሮችን የመሰረታዊ ውትድርናና ክህሎት ማሳደግ ነው ተብሏል። በመሆኑም ብልጽግና በይፋ ወታደራዊ መንግስት መሆኑን እያሳየ ሲሆን በቀጣይ የወረዳና የቀበሌ አመራሮችን እንደ አብዮት ጥበቃው ዘመን ወታደሮች ጭምር ሊሆኑ እንደሆነ ያመላከተ ተግባር ነው። ይህ እንቅስቃሴ ብልጽግና በሀገሪቱ ላይ ፈጽሞ ጦርነትን ሊያቆም እንደማይችል ያሳየበት ውሳኔ መሆኑም ታውቋል። በኦሮሚያ ክልል ከፍተኛ የሆነ የወጣቶችና ታዳጊዎች አፈሳ የሚያካሄዱት እነሽመልስ አብዲሳ አሁን ደግሞ ራሳቸውን አመራሮቹን እየጠረነፉ ወደ ካምፕ ማስገባታቸው በራሳቸው በአመራሮቹ ዘንድ ድንጋጤ ፈጥሯል። ስራችን የደሃን ልጅ አንቆ ወደ ውትድርና ማስገባት እንጂ ተራው እኛ ጋር ደርሶ ወደ ውትድርና ካምፕ እንገባለን ብለው ያልጠበቁት አመራሮች ፍራቻ ውስጥ መሆናቸውንም ተሰምቷል። በቀጣይ በርካታ አመራር ይከዳል ተብሎ እየተጠበቀ ነው። በሌላ በኩል የኦነግ ሰራዊት ባወጣው መግለጫ መንግስት በኦሮሚያ ውስጥ በግዳጅ ወታደራዊ ምልመላ እያደረገ ነው ሲል ገልጿል። በመግለጫው ከቅርብ ወራት ወዲህ እያንዳንዱ ቀበሌ ሰላሳ ግለሰቦችን ለውትድርና እንዲመለምል ግዳጅ የተጣለበት መሆኑን የጠቀሰው የኦነግ ሰራዊት ይህንን ቦታ ለመሙላት በግዳጅ አፈሳ እየተከናወነ መሆኑን አስረድተዋል። በዚህ የተነሳ እድሜያቸው ከ12 እና 13 የሆኑ ታዳጊዎች ጭምር ከትምህርት ቤት ገበያና፣ ሌሎችም ቦታዎች ታፍሰው በተለያዩ ቦታዎች በእስር ላይ እንደሚገኙ ገልጿል። ከእነዚህ ማጎሪያ ቦታዎች ለማምለጥ የሚሞክሩ በመንግስት ኃይሎች በጥይት እንደሚመቱም አስረድተዋል። በመንግስት ታፍሰው ከተወሰዱት ውስጥ አንድ መቶ ሺህ ብር መክፈል የሚችሉ ቤተሰቦች ያሏቸው እንደሚለቀቁ ጠቅሷል። በዚህ ጉዳይ ላይ ሮሃ በተከታታይ በሰራችው ዘገባ በተለይ በኦሮሚያና በአማራ ክልሎች ይህ አፈሳ ተጠናክሮ መቀጠሉንና እና በሽያጭ ጭምር አፈሳው እንደሚከናወን ይፋ አድርጋ ነበርም። ይህ በእንዲህ እንዳለ በኦሮሚያ ክልል በአርሲ ዞን ስሬ ወረዳ ትናንት ረፋዱ ላይ የሸኔ ታጣቂዎች አንድ ቅጥቅጥ አይሱዙ የህዝብ ማመላለሻ ተሽከርካሪ አስቁመው ከ50 በላይ ተሳፋሪዎችን አግተው መውሰዳቸው ተሰምቷል። ታጣቂዎቹ እገታውን የፈጸሙት ተሽከርካሪው ከአሪሲ ስሬ ወደ ናዝሬት ከተማ በመጓዝ ላይ ሳለ እንደሆነ የአካባቢው የአይን እማኞች ተናግረዋል። እገታው የተፈጸመበት ስፍራ ከዚህ ቀደም በጸጥታ ኃይሎች ጥበቃ ይደረግለት እንደነበር የገለጹት ምንጮች በትላንትናው ዕለት ግን የጸጥታ ኃይሎች ከአካባቢው ተነስተው እንደነበር ገልጸዋል። ታጣቂዎቹ በዞኑ መርቲ ወረዳ ልዩ ስሙ ክሬሸር በተባለ ስፍራ ባለፈው እሁድ በተመሳሳይ ወደ አዳማ ሲጓዝ ከነበረ ተሽከርካሪ ላይ በርካታ ተሳፋሪዎችን እንዳገቱም ምንጮች አስረድተዋል። አንድ መቶ የስልጣን ቀናቸውን ያከበሩት ትራምፕ ራሳቸውን ሲያወድሱ ተቀናቃኛቸውን ወረፉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሁለተኛ የስራ ዘመን አንድ መቶ ቀን የስልጣን ቆይታቸውን የምርጫ ዘመቻ በመሰለ ንግግር ስኬቶቻቸውን ሲያወድሱ፣ ጠላቶቻቸውን ደግሞ ወረፈዋል። አብዮታዊ የጋራ አስተሳሰብ ሲሉ በሚቸገን ግዛት ለተሰበሰቡ ደጋፊዎቻቸው ስኬታቸውን ያወደሱት ትራምፕ ስልጣናቸውን ለጥልቅ ለውጥ እየተጠቀሙበት እንደሆነ ተናግረዋል። ገና መጀመራችን ነው ገና ምን አይታችሁ ሲሉ ፕሬዚዳንት ትራምፕ ማክሰኞ ዕለት ተናግረዋል። ፕሬዚዳንት ትራምፕ አሜሪካን ድንበር በህገ ወጥ መንገድ ጥሰው የሚገቡ ስደተኞችን ቁጥር በእጅጉ ቢቀንሱም ከመላው ዓለም ጋር የገቡበት የንግድ ጦርነት ምጣኔ ሀብትና ፖለቲካዊ ክፍተት እንደሚፈጥርባቸው ተገምቷል። ፕሬዚዳንቱ የኢሚግሬሽን አፈጻጸማቸውን ሲያወድሱ የተሰሙ ሲሆን በአገሪቱ ደቡብ ድንበር በህገ ወጥ መንገድ የገቡ ሰዎች ባለፈው ዓመት መጋቢት ወር ከነበረው 140 ሺህ ወደ 7 ሺህ ዝቅ ማድረጋቸው ተነግሯል። በዲሞክራቱ የቀድሞ ፕሬዝዳንት ጆ ባይደን የተሳለቁት ትራምፕ ተወዳጅነታቸው እየቀነሰ መምጣቱን የሚያሳዩ የህዝብ አስተያየቶችን አጣጥለዋልም ጋላፕ የተባለው የህዝብ አስተያየት መሰብሰቢያ በመቶ ቀናት የስልጣን ቆይታቸው ትራምፕ ከሁለተኛው የዓለም ጦርነት በኋላ ከግማሽ በታች የሆነው ህዝብ የሚደግፋቸው ብቸኛ መሪ ናቸው ብለዋል። የህዝብ ድጋፋቸው 44 በመቶ እንደሆነም ገልጿል። ይሁን እንጂ አብዛኞቹ የሪፐብሊካን መራጮች አሁንም ከፕሬዚዳንቱ ጋር ሲሆኑ፣ ዲሞክራት ፓርቲውም ድጋፉን መቀነሱ ታውቋል። የትራምፕ ተቀናቃኝ ዲሞክራቲክ ፓርቲ የመቶ ቀናት አፈጻጸማቸውን ግዙፍ ውድቀት በማለት ገልጾታል። ትራምፕ ኑሮ የበለጠ እንዲወደድ በማድረግ ተጠያቂ ናቸው ለመውጣት አሁን ከባድ ነው። የትራምፕ የምጣኔ ሀብት ውድቀት በራችን ላይ ነው ብሏል። አድማጅ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቸቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።